ስለ ተሰጠኝ አመሰግናለሁ። በቅድሚያ የሃይማኖት አባቶች፣ አባ ገዳዎች፣ ሀዳ ሲንቄዎች፣ ሌሎች መምህራነ ወንጌል ራሳችሁ ፈቅዳችሁ ፈቃደኛ ሆናችሁ ስለ ህይወት ጉዳይ እንድናወራ ስለፈቀዳችሁ እግዚአብሔርም ስለሰበሰበን እስቲ አንድ ጊዜ እግዚአብሔርን አመስግኑት። ምክንያቱም ለህይወት ጊዜ ሰጠን። ስለ ህይወት ልናወራ ልንወያይ ተሰብስበናል። እኔ አንድ ጥቅስ ልንገራችሁና ወደ ራሴ ጉዳይ ገባለሁ። አይቶም አዘነለት ይላል በሉቃስ ወንጌል ምዕራፍ 10 ከቁጥር 33 ላይ ያ ደጉ ሳምራዊ ለወደቀው ሰው አይቶ አዘነለት። እኛም ዛሬ የተሰበሰብነው ለወደቁት ለወንድሞቻችን፣ ለአባቶቻችን፣ ለእናቶቻችን ደም አጥቶ ለወደቁት ልናዝንላቸው፣ ልንረዳቸው፣ ልንደርስላቸው ተሰብስበናል። መልካም ስራ ለራስ ነው። መልካም ስራ ለራሳችን ጠበቃ ነው። ለመጀመሪያ ጊዜ ደምን የለገሰ ራሱ ክርስቶስ ነው። በእለት ዓርብ በቀራንዮ ላይ አይደል እንዴ። ለመጀመሪያ ጊዜ ለሰው ልጅ ደምን የለገሰ ማን ነው? ክርስቶስ አይደል ራሱ። አው ከሁለቱ ፍጥረታት መሀል ለሰው ልጅ ነው ደሙን የሰጠ። ስለዚህ ሁላችንም አስቀድመን በደም ዋጋ ተገዝተናል። ሌላው ደሞኔ ያስደነቀኝ ቅደም እዚህ ማብራሪያ ሲሰጥ የራሳችን ደም ዘር አለመለየቱ በጣም አስደንቆኛል። አላስደነቃችሁም? ጥቁር ቀይ አይልም አይደል? እንዴ እንደዛ ነው የተረዳሁትን። ስለዚህ ደማችን ራሱ ያስተምረናል ማለት ነው። ስለዚህ ለወንድም ማዘን፣ ጌታ ለኛ ሲያዘን ዝም ብሎ ከንፈሩን መቶ አላለፈም። ለሰዎች ስናዘን ዝም ብለን ከንፈራችን መጥተን ማለፍ የለብንም። አዎ ስለዚህ ተግባራዊ ነገር ማድረግ የምንናገረውን ነገር መፈጸም፣ መተግበር፣ ስራ ላይ መዋል ያስፈልጋል ደግሞ ከኛ ከሃይማኖት አባቶች ይጠበቃል። ስለዚህ ከልብ እናመሰግናለን። ሰው ለሰው መድኃኒት ነው።

ፕሮብለማዎች ይህን ነገር ምንድን ነው የሚሉት? የሙስሊም ምሁራኖች ሀዲየቱ ዘቢነቱ ሙንክዘቱ ልልሀያት ይላል። ይህ ደም መስጠት እኮ ጥሩ ሲጦታ ነው ይላል። ጥሩ ሲጦታ የሰው ነብስን የሚያድን ጥሩ ሲጦታ ይላል እንደዛው ሰላዋትን አላህ መልእክተኛ ዐለይሂ ሰላቱ ወሰላም ምንድን ነው የሚሉት? ሙስሊሞችን መልካም ስራ እንዲሰሩ ያነሳሳል። ምን በማለት አንድ ሰው በዚች ምድር ላይ የተቸገረውን ነገር ከችግሩ ካላቀቀ በትንሣኤ ቀን ደግሞ ከዛ የበለጠ ችግር ከዛ ያላቀቀዋ ሰው ይሆን ይላል በሐዲሳቸው ውስጥ ማለት ነው። አንድ ሰው በዓይን ምክንያት የሆነ በደም ምክንያት እንደ እስልምና ሃይማኖት አስተያየት መጎዳት የለበትም። ከዛ ምክንያት በችግር በደም ምክንያት ህይወቱ ማለፍ የለበትም። አላህ ስብሓን ወተላ በቁርኑ እንዳለው እንድም ወንድማችን እዛ እንደጠቀሰው የአንድን ሰው ህይወት ካዳንክ ዳምምቆጠሩ ይላል። ስለዚህ እነዛ ማለት በተለያየ አይነት የሰው ህይወት ማዳን ያለበት ሲታማ እንደዛው ደም መለገስ የሚያስፈልገውን ነገር መርዳት በእስልምና አስተያየት ጥሩ ሰደቃ ሲጦታ ይባላል። አሁንም የአላህ መልእክተኛ ያባቀን የሚንላትንሳይቀን ላል

ለው ሰውየው ምን ይላል? ያ ረቢ እንዴት ይረዳሉ እንዴት ይታመማል እንዴት ስጦታ ይሰጣለ? አንተ ኔ ጌታ ነህ ሲለው ካንተ ጎን ያለው እሱ በምግብ ሲቸገር አላበላህም፣ ልብስ ሲያጣ አልረዳህም በማለት ያመቀንላ ይከሰላል።